ውድ የዩትዩብ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ዛሬም የተለያዩ አዳዲስ መረጃዎችን ይዘን መተናል። ከያዝናቸው መረጃዎቻችን መካከል በነዳጅ የሚሰሩ ተሽከርካሪዎች በሀገር ውስጥ ማምረትም ሆነ መገጣጠም ተከለከለ። ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ሊጓዙ ነው ተብሏል። አሜሪካ ያለባት ዕዳ 36.2 ትሪሊየን ዶላር ደርሷል። እነዚህን መረጃዎች ይዘናል። እስከ መጨረሻው ድረስ አብራችሁን ቆዩ። በነዳጅ የሚሰሩ ተሽከርካሪዎችን በሀገር ውስጥ ማምረትም ሆነ መገጣጠም ተከልክሏል። በኤሌክትሪክ የሚሰሩ ተሽከርካሪዎችን ቁጥር ወደ አምስት መቶ ሺ የማድረስ እቅድ መያዙ ተገልጿል። በነዳጅ የሚሰሩ ተሽከርካሪዎች በሀገር ውስጥ እንዳይመረቱና እንዳይገጣጠሙ መታገዱን የኢንቨስትመንት ኮሚሽን አሳውቋል። የኢትዮጵያን ኢንቨስትመንት ኮሚሽነር ዶክተር ዘለቀ ተመስገን የቻይናው ዋጂያን ኩባንያ ከጂኤስሲ ዩን ኩባንያ ጋር በመተባበር ግንቦ 9 ቀን 2017 ዓ.ም የኤሌክትሪክ ተሽከርካሪዎችን ለኢትዮጵያ ገበያ ባስተዋወቀበት መድረክ ባደረጉት ንግግር ኢትዮጵያ በኤሌክትሪክ የሚሰሩ ተሽከርካሪዎችን ብቻ ታበረታታለች ብለዋል። በተቀመጠው አቅጣጫ መሰረት የኤሌክትሪክ ተሽከርካሪዎችን ብቻ እናበረታታለን። በነዳጅ የሚሰሩ ተሽከርካሪዎችን እንዳይመረቱ፣ እንዳይገጣጠሙና ወደ ኢትዮጵያ እንዳይገቡ ለማድረግ ቁርጠኞች ነን ሲሉ ተናግረዋል። የምናበረታታው የኤሌክትሪክ ተሽከርካሪዎች በኢትዮጵያ እንዲመረቱ እንዲገጣጠሙና ወደ አገር ውስጥ እንዲገቡ ነው ብለዋል። ዘገባው የሪፖርተር ነው። ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ሊጓዙ ነው ተብሏል። ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ሊጓዙ ነው ሲል መሰረት ሚዲያ ዘግቧል። የዜና ምንጩ ጠቅላይ ሚኒስቴሩ ጠረፍ ላይ በመሆን ለዓለም ሕዝብ የሰላም መልእክት ለማስተላለፍ ማቀዳቸውን አረጋግጫለው ማለቱን አዲስ ሪፖርተር ሰምቷል። የጉዞ እቅዱ ከተሳካ ወደ ጠፈር የተጓዙ የመጀመሪያው የዓለማችን መሪም ያደርጋቸዋል። በዓለም ታሪክ ወደ ጠፈር ወይም ስፔስ የተጓ ዙ ሰዎች ቁጥር 721 እንደሆነ የታሪክ ድርሳናት ያሳያሉ። ከነዚህ ውስጥ አብዛኞቹ የጠፈር ተመራማሪዎች ሲሆኑ፣ ከቅርብ ዓመታት ወዲህ ግን ጥቂት ሰዎች ከፍተኛ ገንዘብ በመክፈል የዝቅተኛው ንፍቀ ክበብ የጠፈር ጉብኝት አድርገዋል። አሜሪካ ያለባት ዕዳ 36.2 ትሪሊዮን ዶላር ደርሷል። ይህም የአሜሪካ ጠቅላይ የሀገር ውስጥ ምርት ወይም ጂዲፒ አንጻር 122 በመቶ ሆኗል። የአሜሪካ ብሔራዊ ዕዳ በየሶስት ወሩ በ1 ትሪሊዮን ዶላር ይጨምራል። ከ36.2 ትሪሊዮን ዶላር የአሜሪካን ዕዳ ውስጥ ሶስት አራተኛው ከሀገር ውስጥ ባለሀብቶች የቀረበ ሲሆን ባለሀብቱ ዋረን ቡፌት የ314 ቢሊዮን ዶላር ዋጋ ያላቸውን የአሜሪካ ግምጃ ቤት ሰነዶችን ይዘዋል። አሜሪካ ካለባት ብድር ውስጥ 905 ትሪሊየን ዶላሩን የያዙት ከአሜሪካ ውጭ ያሉ አካላት መሆናቸውን አልጀዚራ ዘግቧል። ከዚህ ውስጥ የጃፓን፣ የዩናይትድ ኪንግደም፣ የቻይና ባለሀብቶችና ተቋማት ከፍተኛውን ድርሻ ይዘዋል።